ዜና መጽሄታችን አሁን ደግሞ ስፖርታዊ ጉዳዮችን የሚመለከትበት ሰዓት ላይ ነው የሚገኘው። ውድ ተመልካቾቻችን መረጃዎችን ልታደርሰን ደግሞ ዳናይት ሲሳይ ስቱዲዮ ትገኛለች። ዳናይት እንደምናለች? ደህና ነኝ። ሰላም ናይ ሰዓት ያንቺ ነው። አመሰግናለሁ። ይቲ አብራችሁን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። በምዕራብ ጎጃም ዞን ፍኖት ሰላም ከተማ አስተዳደር የመላው ጨዋታዎች ስፖርት ውድድር ተቀዛቅዞ የነበረውን የስፖርት ዘርፍ ለማነቃቃት እንደሚያስችል የከተማ አስተዳደሩ ወጣቶችና ስፖርት ጽህፈት ቤት ገለጸ። ስፖርተኞቹ ውድድሩ የእርስ በርስ ግንኙነታቸውን በማጠናከር ቀጣይ ለሚካሄዱ ውድድሮች ለማዘጋጀት እንደሚያግዛቸውም ተናግረዋል። ንጉሱ ስንታየው ተጨማሪ አለሁ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አስተዳደር የመላ ጨዋታዎች የስፖርት ውድድር የማስጀመሪያ መርሃ ግብር ተካሂደዋል። በማስጀመሪያ መርሃ ግብሩ ላይ የተገኙት የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዮናስ ሞላ ስፖርት ፍቅር፣ ሰላምና አንድነት እንዲጎልብት አስተዋጽኦ እንደሚያበረክት ገልጸዋል። ውድድሩ የስፖርት ዘርፍ በማነቃቃት የከተማውን ገጽታ በመቀየር ሚናው የጎላ መሆኑንም አክለዋል። የስፖርታዊ ውድድሩ ወጣቶች ከአልባሌ ቦታዎች እንዲርቁ ያግዛል ያሉት አቶ ዮናስ እርስ በርስ ግንኙነት ሰውነትን ለማጠናከርም ይረዳል ብለዋል። እንዲህ አይነት ውድድር የከተማችንን ገጽታ ለማሻሻል ያለው አስተዋጽኦ ከፍተኛ ነው። ስፖርታዊ ውድድሮች ደግሞ ከውድድርነት ባለፈ ወጣቶችና ታዳጊዎች አልባሌ ቦታ እንዳይውሉና ስለ ልቦናቸው ከግጭት አዙሪት ወጥቶ ሰላምን እንዲያስቡ የማድረግ አቅሙ ከፍተኛ ነው። ስፖርት ጤና ነው፣ ስፖርት ፍቅር ነው፣ ስፖርት መተሳሰብ ነው። ውድድሩ ስፖርታዊ ጨዋነት ባለው መልክ እንዲጠናቀቅ አስፈላጊውን ድጋፍ እንድታደረጉ ማሳሰብ ፈልጋለሁ። በፍኖተ ሰላም ከተማ አስተዳደር የመላ ስፖርታዊ ጨዋታዎች ውድድር በመንግስት ተቋም አሰራተኞች የእርስ በርስ ውድድርና በከተማ አስተዳደሩ በአራት ቀበሎች መካከል በሰባት የስፖርት አይነቶች የሚካሄድ መሆኑን የገለጹት ደግሞ የፍኖተ ሰላም ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ቢንያም ጌጡ ናቸው። ቀጣይ ለሚከናወኑ ዞናዊና ክልላዊ ጨዋታዎች ተወዳዳሪዎችን ለመመልመልና በስፖርተኞች ዘንድ መነቃቃት እንዲፈጠር እየተሰራ ነው ብለዋል። በአራቱም የከተማ ቀበሌዎች በሰባት አይነት የስፖርት አይነት በሴትና በወንድ ውድድር እያካሄድን ነው። ይህን ውድድር እንግዲህ ታሳቢ አድርገን ስናደርገው አንደኛ ተቀዛቅዞ የነበረውን ስፖርቱን የበለጠ ለመናቃቃት ታሳቢ አድርገን ነው። በሁለተኛ ደረጃ ደግሞ ተተኪ ስፖርተኞችን ለማፍራት የታሰበ ነው። በሶስተኛ ደረጃ ከተማውን እና ዞኑን ሌላም የሚወክሉ ተጫዋቾችን የምንመለምልበት የእርስ በርስ ግንኙነታቸው በተለይ ቀበሌዎች ከቀበሌ አሁን ካለው ሁኔታ ጋር ተያይዞ ወጣቱ ወደ አልባሌ ቦታ ከሚሄድ እዚህ መጦ እንዲያሳልፍ የእርስ በርስ ግንኙነትን የበለጠ እንዲጠናከር ታሳቢ አድርገን ነው እንደ ተቋማችን እየሰራ ያለ ነው። ተወዳዳሪዎችም ከአንድ ዓመት ተኩል በላይ ወጣቶች በአላስፈላጊ ቦታዎች ላይ ጊዜያቸውን በማሳለፍ ለስነ ልቦናዊ ቀውስ መዳረጋቸውንም ገልጸዋል። አሁን ውድድሩ በመካሄዱ ደስተኛ መሆናቸውንና የእርስ በርስ ግንኙነታቸውን በማጠናከር ቀጣይ ለሚካሄዱ ውድድሮች ራሳቸውን እንደሚያዘጋጁ ተናግረዋል። በዚህ ወቅት በተለይ የስፖርት የስፖርት እንቅስቃሴ በቆመበት ስፖርታዊ እንቅስቃሴ እውነት ለመናገር የሚያበረታታ ነው ብዬ አስባለሁ። ማልባል ቦታዎች አሁን በዚህ ጦርነት ሰዓት አንደኛ ቤት ነው የምትለው ሁለተኛ ስራ ምናምን እየተባለ እኛ አቅማችን እየደከለ ለጤናም እራሱ አንድ ጦሩ ነው ለሃይ ምሮአችን እርካታ እራሱ ያለው ነገር ጥሩ ነው። ካላስፈላጊ ቦታ ምን እንቆጠብበት እዚህ ስፖርት ላይ ስታውለው ሃይምሮ የሚነቃቃል ጥሩ ቦታ ላይ ደረጃ ምን ደርስ ይመስለኛል። ብዙ እድሎች አሉ። አሁን እዚህ ጋር መተያየታቸው ለተተኪዎች አሪፍ ነው። እኛ ማሆን አርፍን እንቆየ ቀጣይ አመት ደግሞ በተሻለ ጠንክረን ሰርተን ትልቅ ውድድር ለማካሄድ ና ራሳችን ብቋ አርገ ንደሚጨት ተገኝተናል። በማስጀመሪያ መርሃ ግብሩ ላይ ዜሮ ሁለት ቀበሌ ከዜሮ ሶስት ቀበሌ የእግር ኳስ ጨዋታ ውድድር የተካሄደ ሲሆን ዜሮ ሁለት ቀበሌ ሁለት ለአንድ በሆነ ውጤት አሸንፏል። በኢትዮጵያ ፕሪምየር ሊግ ሀያ ሶስተኛ ሳምንት መርሃ ግብር ትላንት አርባ ምንጭ ከተማ ኢትዮ ኤሌክትሪክን ሁለት ለባዶ አሸንፏል። በሀዋሳ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ ታምራት እያሱና የኢትዮ ኤሌክትሪኩ ጌታውን ባፋ በራሱ ላይ ግቦቹን ከመረብ አሳርፏል። ውጤቱንም ተከትሎ አርባ ምንጭ ከተማ በ33 ነጥብ አምስተኛ፣ ኢትዮ ኤሌክትሪክ በ28 ነጥብ 11ኛ ደረጃን ይዟል። በሌላ ጨዋታ ኢትዮጵያ ንግድ ባንክ ከሲዳማ ቡና በተገናኙበት መርሃ ግብር ኢትዮጵያ ንግድ ባንክ ሁለት ለአንድ አሸንፏል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ በ17 ኛው ደቂቃ በአስሩ እሞር ባስቆጠራት ግብ መምራት ቢችልም ሲዳማ ቡና ከረፍት መልስ በ49ኛው ደቂቃ ላይ አቻ የሆኑበትን ግብ አግኝቷል። ዮሴፍ ዮሐንስ የሲዳማ ቡና ነጥብ የተጋራበት ግብ ያስቆጠረ ተጫዋች ነው። የሁለቱ ክለቦች ጨዋታ መደበኛው ክፍለ ጊዜ አንዳቻ ቢጠናቀቅም በተጨማሪ ደቂቃ የኢትዮጵያ ንግድ ባንክ በዳዊት ዮሐንስ አማካኝነት ባስቆጠረ ግብ ሁለት ለአንድ አሸንፏል። ውጤቱንም ተከትሎ የኢትዮጵያ ንግድ ባንክ በ31 ነጥብ አራት ያክል ደረጃዎችን አሻሽሎ ስምንተኛ ላይ ተቀምጧል። በአንጻሩ ተጋጣሚ ሲዳማ ቡና በ26 ነጥብ ባለበት 12ተኛ ደረጃ ቀጥሏል። የደረጃ ሰንጠረዡንም የኢትዮጵያ መድን በ44 ነጥብ ይመራል። ኢትዮጵያ ቡናና ወላይታ ዲቻ በተመሳሳይ 36 ነጥብ ይዘው በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃን ይዘዋል። የ24ኛ ሳምንት ጨዋታዎችም ከአንድ ቀን እረፍት በኋላ መጋቢት 29 ይጀምራሉ። ሐዋሳ ከተማ፣ አዳማ ከተማና ሱልሽሪ፣ እንዲሁም ወልዋሎ አዲግራት ዩኒቨርሲቲ ከ15ኛ እስከ 18ኛ ደረጃ ያለውን በመያዝ ወራጅ ቀጠና ውስጥ ይገኛሉ። የ19ኛ ሳምንት የኢትዮጵያ ከፍተኛ ሊግ የምድብ ለ ጨዋታ ትላንት ሲቀጥል ደሴ ከተማ ከአዲስ አበባ ዩኒቨርሲቲ ያገናኘ ምርሃ ግብር በደሴ ከተማ ሁለት ለአንድ አሸናፊነት ተጠናቋል። ደሴ ከተማን አሸናፊ ያደረጉ ሁለት ግቦችን ወርቃየ ቡርቃ በፍጹም ቅጣት ምትና አብዱለጢፍ ሙራድ በጨዋታ ከመረብ አሳርፈዋል። አዲስ አበባ ዩኒቨርሲቲን ከሽንፈት ያልታደገች ብቸኛ አንድ ግብ አጥናፉ ዝቅል አስቆጥሯል። ደሴ ከተማ ማሸነፉን ተከትሎም ነጥቡን 38 በማድረስ ከመሪው ነገሌ አርሲ ያለውን የነጥብ ልዩነት ወደ አንድ ዝቅ አድርጓል። ሽንፈት ያስተናገደው አዲስ አበባ ዩኒቨርሲቲ በ11 ነጥብ ባለበት ወራጅ ቀጠና ውስጥ ለመቀመጥ ተገዷል። በዚሁ ምድብ በኦዲቲ ከተማን ከሻሸመኔ ከተማ ያገናኘው ጨዋታ ወንድማገኝ በለጠ ባስቆጠራት ብቸኛ ግብ በኦዲቲ ከተማ አንድ ለባዶ በማሸነፍ ከወራጅ ቀጠናው የወጣበትን እድል አመቻችቷል።